ታኩር እንግዲህ 666 አባል መሆኑን በዛሬው ቀን አረጋግጧል ማለት ነው። እየገባችሁ ጎግል ላይ ሁላችሁም ኤሉሚናንቲ ሎጎ ብላችሁ ግቡ። ከዛ በኋላ ይሄን ታኩር የያዘውን ያመጥላችኋል ማለት ነው። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖርት ያደረጋችሁ ለሁሉም ታኩር የያዘው ነገር ምንድነው? ኮፒ ሊንክ ስለ አሁን ነገር ግራ ታጋባለች። በነገራችን ላይ በገሽቶኝ ነው እዚህ ደረጃ የደረስኩት ምናምን ይላል አንዳንዴ። ጀስት ከአላህ በታች ለማለት ፈልጎ ነው እና ያቺ ሎጎ ፈልጎ ይሁን ብቻ አላውቅም እኔ እንደዛ ነው ያሰብኩለት ያቺን ሎጎ ፈልጎ ይመስለኛል። ሽቶ ቤቱ የሚገርም ነው። ጭራሽ ጭራሽ የፈለግነውስደውደርሶኛልጣጣጣበናት ሁለቱ አንቺንም የገጨሽ እኛንም ትለፈን በእናትሽ አሚን አንቺንም የገጨሽ በግኛ ነው የሚቅጨር የምር ታኩር አርማው ለዛ ታስቦ ይመስለኛል። እኔ እንደዚህ በፖዘቲቭ ነው የወሰድኩት ልጁ ያለው ነገር ግን እኔ አልስማማም። በኢትዮጵያ የእስራኤል አምባሳደር ከአፍሪካ ህብረት ስብሰባ መባረራቸው ተሰምተዋል። የእስራኤል የውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴን አባል ሀገራት እርሳቸው ባሉበት ለመሳተፍ ፈቃደኛ ባለመሆናቸው ከአፍሪካ ህብረት ዋና መስሪያ ቤት ስብሰባ መባረራቸውን ገልጿል። የአፍሪካ ህብረት ደቡብ አፍሪካ በእስራኤል ላይ ለዓለም አቀፉ ፍርድ ቤት ያቀረባቸውን የዘር ማጥፋት ወንጀል ክስ በመቀላቀል እስራኤል በፍልስጤም ህዝብ ላይ የዘር ማጥፋት ወንጀል እየፈጸመች ነው፣ በዓለም አቀፍ ደረጃ ልትከሰስ ይገባል የሚለውን አቋም መያዙ ይታወቃል። ኢትዮጵያ ይመቻት፣ ኢትዮጵያ ይመቻት። ይሄ ትክክለኛ ውሳኔ ነው። ትክክለኛ ውሳኔ ይሄ ነው። ምንም አሰራለንም። እዚህ ተቃጠልን እኮ ገን የምሬ ነው ምላችሁ። ቀንብቀን እንደዛ ቦምቦች ሲዘንቡ ህፃናት ላይ ይህ ምን ትላላችሁ? እሺ በቃ። ጭራሽ ደግሞ የሆነ እሷም ደግሞ መለሳ የሆነ መግለጫ ሰጥታለች። እሱ መግለጫ ደግሞ ነገ እንመለከተዋለን። ስለ እስልምና ምንም አይነት እውቀት የለው ድቢውን የሚቀጠቅጥ የሚቀጠቀጥ ነብዩ እንኳን በሥርዓቱ የማያወድስ እያላችሁ የምተርቡት የምትሰዱት ሙዓዝ ሐቢብ ሴት ልጅ ላለመቅረብ ብሎ ይሄን ያህል ጥረት ሲያደርግ በእስልምና ጉዳይ ደረጃ እስልምና ጉዳይ ያውም የፌዴራል ተብሎ የተቀመጠው ግን ሴት ልጅ እንደዚህ አድርጎ ሲያጠጣት ተመልከቱ። ይህን ላሰጋችሁን የሙዓዝ ሐቢብን ደግሜ ያሳጋቸዋሉ። ተመልከቱ ይሄን እስልምና ጉዳይ መሪ ተብሎ የተቀመጠው እንዲህ አድርጎ ሲያጠጣ፣ አንድ ተራ ሙንሽድ ረሱሉን ስ ላ ስለም ለምን አወደሰ ተብሎ ስንት የሚሰደብ ግን ሴት ልጅ ላለመቅረብ ያደረገውን ጥረት ተመልከቱ። ታዲያ ከሁለቱ እስልምናውን እየጠበቀ ያለ እስልምናውን ሸሪዓውን በልቡ ይዞ ከልቡ ለመውት የሚኖር ምንሹዱ ነው ወይንስ እስልምና ጉዳዩ ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አለመማር እኮ አንዳንዴ ችግር፣ በዚህ በሰለጠነ ዘመን የኤአይን ሁኔታ ለማወቅ እጅግ በጣም ያስጠቃሃል። በጣም ነው የሚያስጠቃ። ካላወቅ ለምን ዝም አትልም? የሚያውቁትን ለምን አጠይቅም? በነገራችን ላይ አንዳንድ ሰዎች የማታም ቢሆን ተማሩ፣ ግድ የላችሁ ይህ ድድብናችሁ ከለቀቀ አናቅም። የማታም ቢሆን ተማሩ። እንዲት በዚህ ነው ያህል ደረጃ ኤአይ መለየት ያቅተናል? ይህ እኮ የምሬ በጣም ውርደት ነው። ሲቀጥል ደግሞ ቢያረጉ ራሱ ለሞችን እንዲ የመናገር አቅም የለም። ትላንት አሊሽ ባታታ ብለ ተምረ ዛሬ መተ እንደዚህ የምትሳደበው እኮ አንተ ማነ ተታቸው ከሆነ ሂደ ዝቅ ብለ እነሱ ስር ተንበርክከ መናገር ነው። ለሞችን በዚህ ነው ያህል ደረጃ ሚዲያ ላይ ለፎሎወርስ ብላቸው የምታወሩ ሰዎች፣ እኔ በጣም ነው የምታናዱኝ። የምሬ ነው የምላቸው። ብቻ ብትጠነቀቁ ወሳኝ ነው። ልዩ ማመድና ጸያፍ ቃላትን የሰነዘረው ግለሰብ በቁጥጥር ስር መዋሉ ተገለጸ። አካውንቴ ችግር ላይ ስላለ አምስት ጊዜንም ቪዲዮ ኮፒ ሊንክ እያደረጋችሁ እንግዲህ መረጃውን ተከታተሉ። ኦሮሚያ ክልል በመቱ ከተማም ነቢዩ መሐመድና እስልምና ላይ ጸያፍ ቃላትን የተናገረው ይህ ግለሰብ በቁጥጥር ስር መዋሉ የመቱ ከተማ መጅሊስ ለአሩ ሚዲያ አሳውቋል። ሰበር ዜና! በረሱላችን ሰለላሁ ዓለይሂ ወሰለም ላይ ጸያፍ ቃላትን የተጠቀመው ሰው በቁጥጥር ስር ዋለ። ይሄ በፎቶ ላይ የምትመለከቱት በኦሮሚያ ክልል በመቱ ከተማ በተደጋጋሚ በማህበራዊ ሚዲያ በረሱላችን ሰለላሁ ዓለይሂ ወሰለም ላይ ጸያፍ ቃላትን በመጠቀም ይታወቅ ነበር። በዚህም ምክንያት የመቱ ከተማ መጅሊስ ከመቱ ከተማ ፖሊስ ጋር በመተባበር ይህን ግለሰብ በቁጥጥር ስር አውሎታል። በተያያዘ ዜና በረሱላችን ሰለላሁ ዓለይሂ ወሰለም ላይ ጸያፍ ቃላትን ተጠቅሞ የነበረው ፎ የተባለው ግለሰብ በመጅሊሳችን የህግ አባላት ክስ ቀርቦበት እስካሁን ድረስ የስር ማዘዣ ወጥቶበት እየተፈለገ ቢገኝም እስካሁን በቁጥጥር ስር አልዋለም እና ይህን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮሜንቱን በሰለዋት አድምቁት። በደንብ ከፍ ይደረግ። ከፎይጋማ እኮ አንላቅ። እናትህ ሆድ ውስጥ አይደለም ተመለሰ ምገባ የሆነ ጊዜ መውጣት አይቀርም፣ መቼም ቢሆን ማለት ነው። መቼም ቢሆን ኤክስፓየር ዴት አይሆንም፣ በቃ ኤክስፓየር ዴት አይሆንም። አንላቀቃተ መንግስት ቢለቅውላኛ አለቀ። ሰበር መረጃ። አዲስ በተሰራ ጥናት ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለጸጉር ቆራጫቸው ታማኝ መሆናቸው ተረጋግጧል። በቅርቡ ለንደን የሚገኝ ላይፍ ስታይል ላይ ጥናትን የሚያደርግ አንድ ካምፓኒ እንደገለጸው ከሆነም ስ በመቶ የሚሆኑ ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅም ለጸጉር ቆራጫቸው በጣም ታማኝ ናቸው ይላል። ይህም ታዲያ ጥናት የተደረገው ከሴፕቴምበር 2024 እስከ ጃንዋሪ 2025 ሲሆንም 60 በመቶ የሚሆኑት ወንዶች አንድ ጸጉር ቆራጭ ጋር ብቻ ነው የሚሄዱት ይላል። በዚህ ወንዶች ላይ በተሰራ ጥናት ታዲያ የተለያዩ ፍቅረኞችን የቀያየሩ ሲሆን፣ ነገር ግን ጸጉር ቆራጫቸውን አልቀየሩም። ይህ የሆነበት ምክንያት ታዲያ 45 ፐርሰንቱ ሲገልጹ ማለት ነው አዲስ ጸጉር ቆራጭ ከሄደው ጸጉራቸው እንዴት እንደሚ የሚቆረጥ እንዴት እንዴት እንደሆነ ማስረዳት ስለማይፈልጉና ስለሚሰለቻቸው ነው ይላል። በዚህ ጥናት ላይ ወንዶችም ሴቶችም ሀሳባችሁን በኮመንት ፈልጋለሁ። ትስማማላችሁ? ያ ሳትስማሙም ኮመንት ላይ አሳዩ። ትስማማላችሁ? ትስማማላችሁ? ወንዶች ከሚስቶቻቸው ይልቅ ለፀጉር ቆራጫቸው ታማኝ ናቸው። በነገራችን ላይ ወንዶች ፀጉር ቆራጭ መቀያየር አይወዱም። የትም ይሁን የትም ይሁን ጎረቤታቸው እያለ ነው ሂዶ የለመዱበት ቦታ ሄዶ የሚቆረጡት። ይሄ እንግዲህ የወንዶች ጸባይ ነው። በቃ ምንም ለታረጓት ሞተህ ሊቀብሩ ሲሉ ጀለስ ነፍሱ በሰላም እንድታርፍ ከስልኩ ጋር ቅበሩ ሲል ከቀብር ስ ተነስተ ነገሩ ደግሞ ሲገጥምለት ሰውዬው ራሱ ፕራክቲስ የሚያደርገው የሆነ በዛ ልክ የተሰራ ቪዲዮ ነው የሚመስለው። ሚመሮች ይመቻችሁ፣ ሚመሮች ይመቻችሁ ወላሂ።

አንዳንድ ሰዎች ግን እንደዚህ አይነት አለባበስ ለብሳችሁ ወዴት ነው እየሄዳችሁ ያላችሁ? የምሬ ነው ምላችሁ። ሰዎች ከእናንተ ምንድን ነው የሚማሩ? በቃ ለጭፈራ ስትሉ ያንን ልብስ ለምን አታውጡትም? በእናንተ ምክንያት ብዙ ሴቶች አንድ ላይ ነው የሚሰደቡት። ፕሊስ እስልምና የተሰደበ ነው። በቃ በዚህ አይነት ሁኔታ ተው፣ በቃ እንደዚህ አይነት ነገር ተው። ዳይመንድ የሚዘንብበት ፕላኔት እንዳለ ታውቃላችሁ። በዚህ ሰዓት ለሁላችሁም የሚጠቅም አንድ መረጃና አንድ ለነብሳችሁ ጠቃሚ የሆነ ጥቆማን ልስታችሁም። በሶላር ሲስተማችን ላይ የተለያየ አይነት ዝናብ የሚዘንብ ሲሆንም በርካታ ፕላኔቶች ላይ ዳይ ዳይመንድ ይዘንባልም። እንደምትመለከቱትም ታዲያ ሜርኩሪ ላይ ምንም አይነት ዝናብ አይዘንብም። ቬነስ ላይ ሰልፈሪክ አሲድ ይዘንባል። ምድር ላይ ወተር ወይም ደግሞ ውሃ ይዘንባል። ማርስ ላይ ደግሞ በረዶ ይዘንባል። ሌላው ጁፒተር ላይ ደግሞ ሂሊየም ሬይን ወይም ደግሞ አሞኒያ ይዘንባል። ሳተርን ላይ እንደዚያው በተመሳሳይ ሁኔታ ሂሊየም ሬይን እና ሚቴን ይዘንባል። ዩራኑስ ላይ ዳይመንድ ሬይን ይዘንባል። እንደዚሁም ደግሞ ኔፕተን ላይም እንደዚሁ ዳይመንድ ይዘንባል። ፕሉቶ ላይ ደግሞ ፍሮዝን ናይትሮጂን እና ሚቴን ስኖ ይዘንባል። ታዲያ ይህንን የተመለከቱ በርካቶች የፈጣሪ ስራ እጅግ ግሩም ነው ሲሉ ይደመጣሉ። ምክንያቱም ሌሎች ፕላኔቶች ላይ ያሉት በሙሉ መሬት ላይ ቢዘንባል ከውሃ ግን አይበልጡም። በሕይወት ለመኖርም ውሃ የግድ ያስፈልገናል። ሌሎቹ ለምሳሌ ዳይመንዱ ግን ጥሩ ኑሮ ለመኖርን የሚያስፈልገን ውሃ ግን በሕይወት ለመቆየት ያስፈልገናል። ስለዚህም ፈጣሪ ሆይ ለሰጠን ነገር እናመሰግናለን ማለት ይገባል። ምን አሰባችሁ? ዩራ ነው ስንሂድ ዳይመንድ ሰብስበን እንምጣ ለትንሽ ጊዜ አየር የለም። አየር እኮ አለ። ምን ችግር? የሆነ ነገር ለብሰን እንሄድና ሰብሰብ በርገን እንመጣለን። አንዴ እንከብራለን እኮ አንዴ። ሰለፍ ዘመን፣ ሰለፍያ የለም፣ ሱፍያ የለም፣ ትጃንያ የለም፣ ዋሀብያ የለም፣ ሰማንያ የለም፣ ነቀሽባንድያ የለም። ሁሉም መንገድ ላይ አህለሱናም የለም፣ በኋላ ነው የመጣ። ሁሉም ምንድነው ሁዋ ሰማኩም ልሙስሊሚ ነው ሚንቀብል ወፊ ሀዛ ሙስሊም አድርጎ ሰይሟቸው። መጀመሪያ ሁሉም ሙስሊም ነበር። ኸዋሪጅ መጣ። የስም ማዕት አሁን የቆጠርነው እራሱ ስንት፣ ከዚህ በላይ ያልቆጠርነው ብዙ ስም አለ። ሙስሊሙ ምንለ እኔ ትጃንያ ነኝ፣ እኔ ሱፍያ ነኝ፣ እኔ ወሃብያ፣ እኔ ምናምን በየሰፈሩ ገባ ማለት ነው። እዛ የተያዙት ነገር ቡድን እያፈራ ሁሉም በያገሩ እዚህ መጣ። ወደ ጅማ አካባቢ ማን ትጃንያን ይዞ መጣ? አልፈቂ አህመዱ መር መጡና በዚህ በኩል ሲያረጉ አልፈቂ መንገድ ብሎ እዚህም እንዲህ እያለ አንድነቱን ብትንትን ብትንትን ጊዜ በሄደ ቁጥር ሙስሊሞች ብትንትን ብትንትን እያሉ ይህም ቡድን ሲከተል ያም ቡድን ሲከተል ምናምን መንግስት ሲፈልግ መጀመሪያ አካባቢ ምን አንደ ኢማም አህመድን ያኛው ደገፈ። ቀጥሎ አሻርያን ይሄኛው ደገፈ። ቀጣ ያኛው ቀደም ብሎ ከራምያን ደገፈ። በኋላ ውሃብያ የሚባለውን የሰለፍያም ፖለቲካ እየገባበት ሙስሊሞች ሲከፋፈሉ ሲከፋፈሉ ዛሬ ደረሱ። በዚህም አላቆመም። ሙስሊም የሆነን ሰው በጠቅላላ ሙስሊም ብለን ብንጠራ ምንድን ነው ችግሩ? በቃ የሚሰግድ ሰው ካየ ሙስሊም ነው። ቁርኣንን የሚቀራ ሰው ካየ ሙስሊም ነው። በቃ ያ ሰው ለምን ፊርቃ፣ በመሃላችን አምተን ራስ በራስ ተከፋፍለን ቀላሉ ሌሎች ደግሞ እንዲያጠቁን ለምን እናደርጋለን አሁን

ለዚህም ተዳረሰ መቻቻሉ እኮ አሪፍ ነው። መቻቻ ልሆን አደለም የጠላ ነው። ግን እየተሳለመች አይታችሁ ነበር የሆነ ጊዜ ከመስቀሉ ጋር እንዲህ ፌስቱ ለፌስ ይቻላል። አሁን ይቻላል። መቻቻ ለሚባለው እኔ የአንተን ሃይማኖት እየተገበርኩ አይመስለኝ። እኔ ከጓደኛዬ ጋር እንደዚህ አይደለም፣ ማሽቃበስ ሲቹኤሽን ነው እንጂ ከጓደኛችን ጋር እኮ እንደዚህ አይደለም። ጀስት በፍቅር እሱ ሲሄድ ምናምን እናየዋለን። እሱ ሲሳለም አጠገቡ ልንቆም እንችላለን፣ አብረን እየሄድን ከሆነ ግን ሌላ ሌላ ነገር ወደ ሃይማኖቱ አንገባም። እሱም በሃይማኖቱ እኔም በሃይማኖቴ ምንም አይነት ነገር ድርድሬ፣ ግን እንደዚህ ደግሞ ሲሆን የሆነ ብቻ አላውቅም እኔ

ድንግልናው የጠፋበት ቦታ ማለት ነው። መልቀቋ ማይቀርም እንዲዚህ ታማተው ከነ መረጃው አሁን፣ ልብሴ ልብሴ፣ ልግባል። ነርሰድ በር ክፈትልኝ። ማን ከለከለሽ? ወይ የታክሲን ከፍልሻለሁ። ጫኚው አለም ልብሱ ንበሽ ጣለሁ። ያበደ ይውጣ፣ ያበደ ይውጣ። ሰው አንቺ ምን ቤት ነሽ? ወንድሞቹ አሉ፣ ቤተሰብ አለ። አንቺ ማን ነሽ?

መልስላት እንዲህ በል እ ህጻናት ተው ግን ተው ግን ህጻናት፣ ቢሰሩትን ስራ በፊት እኛ ዕቃ ዕቃ ላይ የምንጫወተውን ጨዋታ አሁን አትጫወቱ። ተው ግን ተው ግን እኛ አድገናል፣ አሁን ትልቅ ሰው ነን። ተው ግን እያለን ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። ዝናብ እንደመጣ ግን እየሰማችሁ ነው ዝናብ ሊዘንብ ነው። ሳይዘንብ ሳይዘንብ ቶሎ ብዬ ልጨርስላችሁ። ለዛሬ ያዘጋጀንላችሁ ፕሮግራም ሄድን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ።